በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ኢየሱስ ክርስቶስ በደሙ የገዛችሁ አበው ካህናት፣ አኃው ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችው ሕፃናት ጭምር ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ለስም አጠራሩ ክብር ምስጋና ይግባውና የሰራዊት ጌታ እግዚአብሔር የቅድስተ ቅዱሳን የድንግል ማርያም ያዘኝቱ እመቤታችን አማላጅነት በሁላችን ላይ አድሮ ይኑር። ኒቆዲሞስን በሌሊት ያስተማረው ከውሃና ከመንፈስ መወለድን ያስረዳው አሁንም እኔና እናንተ የምንሰማውን ቃል እንደሱ ገልጾ በልቡናችን እንዲያሳድርልን በአይምሯችንም እንዲቀርጽልን የቃሉ ባለቤት የኢየሱስ ክርስቶስ ቅዱስ ፍቃዱ ለእኔም ለእናንተም ይደረግልን። ሀገራችንን በአይነ ምረት ይይልን፣ የነደደውን እሳት ያጥፋልን፣ መዓቱን ያርቅልን። እናንተንም በሕይወት ዘመናችሁ ሁሉ በመግባት በመውጣታችሁ እግዚአብሔር በረድኤቱ አይለያችሁ። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ የምናየው በማቴዎስ ምዕራፍ አራት ቁጥር አስራ አንድ ላይ ያለውን ቃል ይሆናል። ቃሉም እንዲህ የሚል ነው። ያን ጊዜ ዲያብሎስ ተወው፣ የሚል ነው። ያን ጊዜ ዲያብሎስ ተወው። መቼ? በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት በገዳመ ቆሮንጦስ ከጾመ በኋላ በሦስቱ አርእስተ ኃጣውእ በዲያብሎስ ተፈተነ። ፈተናው ለእኔና ለእናንተ ድል ለመምታት ነውና በሶስቱ አርእስተ ኃጣውእ ድል መጥቶታል። አንደኛ በስስት የመጣውን በትዕግስት ድል መጥቶታል። ሁለተኛ በትዕቢት የመጣውን በትህትና አሳፍሮታል። ሶስተኛ በፍቅረ ነዋይ የመጣውን በጸሊአ ነዋይ እንደ ጉማትኖ አጥፍቶታል። ያን ጊዜ ዲያብሎስ ተወው። መቼ አንተ ሰይጣን ዞርበል ብሎ በተቃወመው ሰዓት ለአምላክ ለእግዚአብሔር ብቻ ስገድ የሚለውን አብይ ቃል ሲናገር ያን ጊዜ ዲያብሎስ ትቶታል። አንደኛ ገለጠው አንተ ሰይጣን አለው ምክንያቱም በሶስቱም ፈተናዎች ሰይጣን እኔ ነኝ ብሎ አልመጣም። ይሄ ነው ቁልፉ ነገር ዛሬ የምታውቁት። ምእመናን እግዚአብሔር ይባርካችሁ። የምትሰሙትን በልባችሁ ይጻፍላችሁ። ሰላሳ ስድሳ መቶ የአማረ ፍሬ እንድታፈሩ ያድርጋችሁ። ከእኔ ጋር አብራችሁ ደግሞ የሰው ልጆች እንዲደርሳቸው ላይክሼር እያደረጋችሁ የምታገለግሉትን ደግሞ ቅዱስ ሚካኤል፣ ቅዱስ ገብርኤል ያገልግሏችሁ። ቁልፍ ነገሮች እንድታየው የምፈልገው ነገር አለ። የዚያን ጊዜ ዲያብሎስ ተወው በሚለው ላይ ሁለት ነገሮችን ልብ በሉ። አንድ፣ አንተ ሰይጣን ዞር በል። ሁለት፣ ለእግዚአብሔር ለአምላክ ብቻ ስገድ፣ እሱንም አምልክ። እነዚህ ናቸው ሰይጣንን የሚያሳፍሩት። እንዳልኳችሁ ሰይጣን ሦስቱንም ፈተና ሲመጣ በተከታታይ ትምህርቱን እየተከታተላችሁ ስለሆነ አይታችኋል። በመጀመሪያው ፈተና እንደ ዝም ብሎ አንድ ገበሬ መስሎ ትኩስ ዳቦ በቀረጢት ይዞ በቀዳዳ ቀረጢት ገና ጭሱ እየወጣ አይ ዲያብሎስ እንዲህ አድርጎ የጣላቸው ብዙ ሰዎች ስላሉ እርግጥ ኢየሱስ ክርስቶስ ጋር እንደዛ ሆኖ መጣ። እኔና እናንተ ጋር እንደዛ ሆኖ ስለሚመጣ የሁላችን ንጉሥ የአብ ልጅ የድንግል ልጅ ኢየሱስ ክርስቶስ ለዘላለም ሊያሳፍርልንና ድል የምንመታበትን ትጥቅ ሊሰጠን ክብር ምስጋና ይግባውና እንደዛ ሆኖ የመጣውን የሴጣን ፈተና ተጽፏል ሰው በእንጀራ ብቻ አይኖርም አለውና አሳፈረው። ሁለተኛ ላይ ደግሞ ጳጳስ፣ ቄስ፣ መነኩሴ መስሎ መጣ። ያውም መቅደስ ሆኖ በመቅደስ ጫፍ ላይ ሱና ቆሞ ያመመ የጠመጠመ ጭራ የያዘ ያማረ ቆጦሩ የሆነ ካህን አስተማሪ፣ ጳጳስ፣ መነኩሴ መስሎ መጣ። ሰይጣን ሁሉንም መምሰል ይችላል፣ እወቅበት። ከእግዚአብሔር ቃል ውጭ የሚናገር ጳጳስ፣ ከእግዚአብሔር ቃል ውጭ የሚናገር መነኩሴ፣ ከእግዚአብሔር ቃል ውጭ የሚናገር ቄስ፣ ከእግዚአብሔር ቃል ውጭ የሚናገር መምህር፣ ከእግዚአብሔር ቃል ውጭ የሚናገር ዲያቆን፣ ምዕመን፣ ወንድም፣ ሴትም ሰይጣን ነው ወይም የሰይጣን ማደሪያ ሆኗል ከሁለት አንዱ እንደዛ ሆኖ የመጣውን አሳፈረው። እናንተም አሳፍሩ ሲል አሁንም ተጽፏል ነው ያለው። አትፈታተነው ተብሎ ተጽፏል አለው። ሶስተኛው ላይ ግን ደፈረ። ያደፋር ፈታይ ዲያብሎስ እጅግ ደፈረና የዓለምን ነገስታት ክብራቸውን አሳይቶ ደጅም ወደሆነ ተራራ ወስዶ ወድቀ ብትሰግድልኝ ይህን ሁሉ ሰጣለሁ ሲለው አንተ ሰይጣን አለው፣ ገለጠበት። አንተ ሰይጣን ሁርም ድህሬ ከኋላዬ ወግድ ከምእመናን ላይ ወግድላቸው። ሁርም ድህሬ አንተ ሰይጣን፣ ለእግዚአብሔር ላምላክህ ስገድ እሱን ብቻ አምልክ ተብሎ ተጽፏል። ስለዚህ ሴጣንን የሚያስፈሩት ነገሮች አንደኛ አንተ ሰይጣን ወግድ ብሎ መገሰጽ ነው። ሁለተኛ ለእግዚአብሔር እሰግዳለሁ እሱን አመልካለሁ የሚል ሰው ሁልጊዜ ሰይጣንን ያሳፍረዋል። ለዚህ ነው ጸሎታችን ላይ እክህደ ከሰይጣን በቅድመ ዛቲ እሜ ቅድስ ቤተ ክርስቲያን የምንለው ሴጣን ወይ እክድሃለሁ የምንለው ከዚህ የተነሳ ነው። ቅዱስ ያዕቆብ በረከቱ ይደርብንና በምዕራፍ አራት ቅዱሱ የሚነግረን ዲያብሎስን ተቃወሙት፣ ከእናንተ ይሸሻል ተብሎ ተጽፏል። ቁጥር ሰባት ላይ የኢቆብ ምራፍ አራት ቁጥር ሰባት ይህን ቃል ሁል ጊዜ ልብ በሉ። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተ ይሸሻል። እዚህ ጋር ያለውን ነው ቁልፍ ነገር የምታወት ቅዱስ የኢቆብ ፣ እንግዲህ ለእግዚአብሔር ተገዙ ማለት ምንድን ያለው? እግዚአብሔር አምላክን ብቻ አምልክ፣ ለስሙም ስገድ። አለቅ። እግዚአብሔር አምላክን ብቻ አምልክ፣ ለሱም ስገድ አለቀ። ለእግዚአብሔር ተገዙ አለና፣ መጣው ቁልፉ ይሄ ነው። ክርስቶስ ኢየሱስ ኃያሉ አምላክ የነገረን፣ እንደገና ያዕቆብ የመሰከረልን ቅዱሱ ጻድቁ ሰባኪ ሐዋርያው የነገረን ለእግዚአብሔር ተገዙ አለቀ። ለእኔ ተገዙ ዘጸአት ምዕራፍ ሀያ ቁጥር አንድ ላይ በሰማይም በምድርም አታምልክ፣ እግዚአብሔርን ብቻ አምልከው፣ ለሱ ተገዛ አለቀ። ኢታምልክ ከኔ በቀር ሌላ አምላክ አታምልክ ስለዚህ፣ ለእግዚአብሔር ተገዙ አለ የአይቆብም ሙሴም የጻፈው ሊቀነቢያት የጻፈው የሁሉም በረከት ይደርባቸው። ዲያብሎስን ግን ተቃውሙ ከናንተ ይሸሻል። ስለዚህ አሁን አንተ ሰይጣን አለው ሁር ምድህሬ ከኔ ኋላ ወግድ አለው። ለእግዚአብሔር ለአምላክ ስገድ አለው። ስለዚህ ምእመናን፣ ቁልፍ ነገር ነው የተሰጠን ባላጋራችን ዲያብሎስ እንደ ተራበ አንበሳ ዙሪያችንን ስላለ እሱን መቃወም ትችላላችሁ ብሎ ሊቀ ሐዋርያት ቅዱስ ጴጥሮስም በአንደኛ መልእክቱ ምዕራፍ አምስት ቁጥር ስምንት ላይ ነግሮናል ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እና ተቃውሙት ምን በሉ አንተ ሰይጣን ወግድ ሌላ እግዚአብሔርን አመልካለሁ ለእሱም እሰግዳለሁ እስቲ ሁላችሁም እነዚህን ቃሎች ጻፏቸው ይህን እየሰማችሁ ያላችሁ መጻፍ የምትችሉ ሰዎች ተናገሩ አንደኛ ዲያብሎስ ሆይ ወግድ። ሁለት እግዚአብሔርን አመልካለሁ። ሶስት ለስሙ እሰግዳለሁ። እነዚህን ጻፏቸው። ስለዚህ ዛሬ በተለያየ መንገድ ለዲያብሎስ እድል እንዳሰጡት ነው የተባለው። ኤፌሶን ምዕራፍ አራት ቁጥር 27 ላይ እድል እንዳሰጡት ለምሳሌ በቁጣ በቂም በቀል፣ በተለያየ ኃጢአት ኑሮ በርኩሰት ውስጥ ሆናችሁ በቂም በበቀል ሆናችሁ ለዲያብሎስ እድል እንዳትሰጡት፣ ለዲያብሎስ ፈንታ እንዳትሰጡት። በኤፌሶን በዛው ላይ ምዕራፍ ስድስት ላይ የቅድሞ ምዕራፍ አራት ቁጥር 27 ምዕራፍ ስድስት ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎ እሱም የእግዚአብሔር ቃል ነው ይላችኋል። ዲያብሎስ ሆይ ወግድ፣ ለእግዚአብሔር እሰግዳለሁ፣ እግዚአብሔርን አመልካለሁ፣ ለስሙም እሰግዳለሁ። ስለዚህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና አርባ ቀንና አርባ ሌሊት በገዳመ ቆሮንጦስ ከጾመ በኋላ ሶስተኛውን ፈተና ዲያብሎስ ከፈተነ በኋላ ከዛ በኋላ ዲያብሎስ እንደ ጉም ተኖ እንደ ጢስ ተኖ እንደ ትቢያ አቧራ በኖ ርቋል። ያን ጊዜ ዲያብሎስ ተወው። ለዛሬው መቼ ለሚለው እኛንስ እንዴት ነው የሚተወን? ለሚለው የወንጌሉ ቃል ማቴዎስ 4 11 የተጻፈው ቀድሞ ያለው የሶስተኛው ፈተና መልስ ነው። ሁሉም ፈተናዎች መልስ ናቸው። ለአንደኛውም ተጽፏል ነው፣ ለሁለተኛውም ተጽፏል ነው። ለሶስተኛው ግን አንተ ሰይጣን ዞር በል ነው። ከዛ ደግሞ ሰይጣንን የሚያሳፍረውና የሚያሸሸው ለእግዚአብሔር እሰግዳለሁ፣ ስሙን እቀድሳለሁ፣ እሱ አምላኬ ነው የሚለው ያስደነግጠዋል። ምክንያቱም አሃ ይሄ እግዚአብሔር ልጅ ነው ይላል። ምክንያቱም ልብ በሉ በሁለቱም ፈተናዎች ላይ በአንደኛውና በሁለተኛው ላይ የእግዚአብሔር ልጅ ከወንክ የእግዚአብሔር ልጅ ከወንክ የእግዚአብሔር ልጅ ከወንክ ነው ያለው። ስለዚህ እኔና እናንተ የእግዚአብሔር ልጆች ነን ብለን ስንመሰክር እግዚአብሔር አምላኬ ነው፣ ለስሙ እሰግዳለሁ ስንል ሰይጣን ዞርበል ስንለው ይሄ ነው። ቅዱስ ሚካኤልን እኮ ይሁዳ ቅዱሱ ይሁዳ በመልእክቱ ላይ ሲነግረን የመላእክት አለቃ ቅዱስ ሚካኤል ሊቀ መላእክት ስለ ሙሴ ሥጋ ከዲያብሎስ ጋር እንደተከራከረ ይነግረንና ይህ ቅዱስ ይሁዳ የሚነግረን ሰይጣንን እግዚአብሔር ይገስጽህ ባለው ሰዓት እንዴት ዲያብሎስ እንዳፈረ ነው። የይሁዳ መልእክት ምዕራፍ አንድ ቁጥር ዘጠኝ ያለው የእግዚአብሔር ቃል የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። ምክንያቱም ስድብ አይደለም ሴጣንን የሚያሸሸው። አንዳንድ ሰዎች ሴጣን ምናባቱ፣ ሴጣን አፍንጫውን ብዬ ብትሉ እንደ ሙሴ ጸሊም አይሆንም። ሙሴ ጸሊም አልገባውም ጉልበተኛ ስለነበረ በእርግጫ በጡጫ ብዬ ደግሞ አፍንጫው ብዬ ገለዋሉ ሴጣን ይላል። በል በል በል፣ እንደሱ አይደለም ሙሴ። ሴጣን ስጋና ደም አይደለም መንፈስ ነው። ስለዚህ ተዋክተ የምተሸንፍበትን መንገድ አሳያለሁ አለው። ራእይ 12 ላይ ቁጥር ሰባት በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶ ከመላእክቱ ጋር ተዋጋ፣ አልቻላቸውም እንደሚለው ዛሬም እናንተ ዲያብሎስ የምታሸንፉት ለዘላለም የምታሳፍሩት፣ እግዚአብሔር ይገስጽህ ሰይጣን፣ ወግድ፣ እኔ እግዚአብሔርን አመልካለሁ፣ ለስሙም እሰግዳለሁ ስትሉ ብቻ ነው። በዘካርያስ ትንቢት ምዕራፍ ሶስት ቁጥር ሁለትም ላይ የተጻፈው እግዚአብሔር ይገስጽህ የሚል ነው። እግዚአብሔርም ሰይጣንን ሰይጣን ወይ እግዚአብሔር ይገስጽህ አለው ይላል። እግዚአብሔርም ሰይጣንን ይላል። በግዕዙ ላይ ግን የእግዚአብሔር መልአክ ነው። ምንም ችግር የለ። እግዚአብሔር የሚለው መልአኩም ያለው እግዚአብሔር የሚያለው አንድ ነው። እግዚአብሔር ይገስጽህ አለው። ስለዚህ እናንተ የተቀደሳችሁ ክርስቲያኖች፣ እግዚአብሔር አምላክ የሚወዳችሁ፣ ደሙን አፍሶ የዋጃችሁ፣ ክብር ይግባውና የዚያን ጊዜ ዲያብሎስ ተወው እንዳለ ዛሬ እኔና እናንተን ዲያብሎስ የሚተውበትን መንገድ ቁልፉን ነገር እንዲህ ተመልክተናል። አሁንም የሰይጣንን መንፈስ ከእናንተ ያርቅ፣ ከእግራችሁ በታች ይጣል፣ በቅዱስ ሚካኤል የብርሃን መስቀል ያድቅላችሁ፣ በገብርኤል መስቀል እንደ ጉም ያትንላችሁ። ለአፎሚያ የሰይጣንን መንፈስ ካጠገቧ እንዳራቀላት ቅዱስ ሚካኤል ከእናንተ ጋር ይሁን ስትወጡም ስትገቡም የእግዚአብሔር ክንዱ ከእናንተ ጋር ይሁን። ቅድስተ ቅዱሳን ድንግል ማርያም ምሊተ ክብር፣ ምሊተ ውዳሴ፣ መዝገበ ጸሎት፣ አቁራዲተ መዓት፣ ሳሊተ ምረት፣ ምዕራገ ጸሎት፣ ማምላክ ወዳዲተ አምላክ በወርቅ ልብሷ ተሸፍናችሁ። ለኒቆዲሞስ ሚስጥሩን ማስተዋሉን የገለጸ ለእኔና ለእናንተም ገልጾ ሰላሳ ስድሳ መቶ ያማረ ፍሬ እንድናፈራ ይርዳን። በየዕለቱ ያለውን ትምህርት ደጋግማችሁ ስሙ። የእግዚአብሔርን ቃል ስሙ። ሰው የዓለምን ጫጫታ ለሌላው ሰው ያዳርሳል። እናንተ የክርስቶስን ወንጌል አዳርሱ። በዚህም ደግሞ እግዚአብሔር በረከቱን ይስጣችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ የተቀደሰ ሕይወትና የተቀደሰ ዕለት ያደላችሁ! እግዚአብሔር በረድኤቱ አይለየን። አሜን።